የጫካ ምጥ። ልብ አንጠልጣይ ታሪክ ተራኪ ራዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ስለምትከታተሉንና ከኛ ጋር ስለሆናችሁ ከልብ አድርገን እናመሰግናለን። ቀኔን በምባርክበት ጸሎት፣ ባረኬ ሀገሬን እና እኔን ሰላም አድርገኝ ብዬ አመዳን ፊቴን በውሃው ዘቼ አያቶቼ እንዳይከለክሉኝ ብዬ ተደብቄ ከቤት ወጣሁ። የከተማ ልጅ ነኝ። አያቶቼ ጋር ገጠር የሄድኩት ትምህርት ቤት ስለተዘጋ ነበር። ገጠር ስገባ ሁሉ ነገር ብርቆነብኝ፣ በተለይ ደግሞ አየሩ፣ ሰው እንስሳውና መልክአ ምድሩ አነጋገራቸውም ጭምር። አያቶቼ አዩኝ ያላዩኝ ስል አካባቢውን በነጻነት መመልከት ጀመርኩ። ቀዝቀዝ ያለው ነፋስ ዛፎቹን እያሳደደ መጡ አፍንጫና አፌን ሲዳስሰኝ በሐሴት ተወዛወስኩ። ሌላው ቀርቶ የአፈሩ ሽታ ይመስጣል። አልፎ አልፎ የሚሰማው የወፎች ዝማሪ ያስመንናል። መጓዜን ቀጠልኩ። ከፊት ለፊቴ የሚታየው በረዳማ ቦታ ላይ ሰማዩን ለመዋጠጥ የተቃረቡ ረጃጅም አረንጓዴ ዛፎች ቀልቤን ገጹት። ሳራ ነኝ፣ ነይ የሚል የተለየ ስሜት በውስጥ ያሳደሩብኝ የተመቸው ጫካ አንዲት የቅጠል ዘለላ እንኳን አልወየበችበትም፣ አልደረቀችበትም። ወደ ጫካው ስጠጋ ልምላሚው ማድረከኝ፣ መዓዛው ሳበኝ። ግን ጫካው በውስጡ ሲር ሲር የሚል የነፍሳት ድምፀት፣ የጦጣና ዝንጀሮ ጫጫት አስፈራኝ። ጦጣዎቹ ዝም ብሎ ይጮሃሉ። ጫካው ውስጥ መግባት ጀመርኩ። ከላይ ያጋሙ ፍሬ የቀጋው ፍሬ ሲያማልልኝ ከስር ደግሞ መሬቱ በቅጠል ርጋፊ ተሞልቶ እንደ ካንጋሮ ፍራሽ የሚያረገርገው ምድር ምቾት አለበሰኝ። ይሁንና የምረገጠውን ነገር አውሬ ቢኖርበትስ እያልኩኝ መፍራት ጀምር ያለው። ወደ ውስጥ እንደገባው ከርጋፊው ቅጠል ውስጥ የተደበቀ ጉቶ አደናቅፎ በአፍጢሜ ሲደፋኝ ያስኩትን አላውቅም። ቀና ስል ቅጠሎ፣ ይርመሰመሳል። እጅን ሳይ የጨበጥኩት ጥቁር እባብ ነው። በጣም ጮህኩኝ፣ እሬታይንም ለቀቅኩት። ኤሌክትሪክ እንዳያዘው ሰው ተርገፈገፍኩ። እባብ ይነካኝ ጀመር። እንደ አጋጣሚ ሆኖ አንገቱን ነበር ያዝኩት። ሰውነቴ ተንዘፈዘፈ። የባቡን አንገት እንዳያዝኩኝ እየዘለልኩ፣ እየነጠርኩኝና እየተደናገጥኩ ከሮጥኩኝ በኋላ ወረወርኩት። ከእኔ ብዙም አራቅም። ቅጠል ውስጥ ይርመሰምሳል! ያዘኝ እያልኩኝ ቀጠን ያለ የጽድ ዛፍ ላይ ወጣሁ። ይሁን እንጂ እኔ መሸከም የተሳናት የጽድ ዛፍ እኔን ሳትችለኝ ቀርታ ለመውደቅ ስታዘም፣ ትልቅ የወይራ ዛፍ ቅርንጫፍ ላይ ለጠፈችኝ። የሞት ሞቴን ተናንቄ በወይራው ቅርንጫፍ ላይ ተቀመጥኩ። ድንጋጤው ግን ሊለቀኝ አልቻለም። ያንዘፈዝፈኛል ቅጠል ኮሽ ሲል እባብ የነደፈኝ ይመስለኛል። ዛፉ ሲጢጥ ሲል እባብ ትዝ ይለኛል። የእባቡን አንገት የጨበጠው እጅ እንደ እንዘርት ይሾራል። እድልን አብዝቼ ረገምኩት። ነገሩ እድል ሳይሆን የራሴ ቅብጠት ነው። ይበልኝ። ማን ተደብቀሽ ውጫልኝ? ምን አንቀዣቀዣኝ? እንባዬ የገነፈለ ያገኘሁትን ደስታ አጣሁት። ድጋሚ በዛ ቅጠል ውስጥ ለመሄድ የሚያስችል አቅም አጣው። የጫካው ዝምታ ስገባበት ደስ እንዳላለን፣ አሁን ግን ጤና ይነሳኝ። ካሁን አሁን ያዘኝላለሁ፣ መሄጃ አጣሁ። ለተወሰነ ደቂቃ አይኔን ጨፈኜ ካሰብኩኝ በኋላ እንደምንም ብዬ ከዛፉ ወርጄ እየሮጥኩኝ ወደ ቤቴ ለመመለስ ወሰንኩ። ሰውነቴን አደፋፍሬ ለወርድ ስዘጋጅ፣ ሌላ የባሰ ነገር ባይኔ ገባ። ከዛፉ ስር የተኛ ጅብ ስመለከት፣ ልቤ ስውር አለ። የሞት ሞቴን ተንፈራግጬ ወደ ዛፉ ጫፍ ለመውጣት ስሞክር፣ የጨበጥኩት ቅርንጫፍ ቁልቁል ይዞኝ ወረደ። እሪታዬን እያቀለጥኩ ብንፈራገጥም ቅርንጫፉ ቁልቁል መውረዱን አላቆመም። በጎኑ ወደ ተጋደመው ጅብ እየቀረብኩኝ ስመጣ የመሆነው ጠፋኝ። በሁለት እጆች ቅርንጫፉን ድርቅ ብዬ እንዳያስኩት ነው ተስፋ ቆረጥኩ። አይን እያየ ጅብ ሊበላኝ መሆኑን ሳስብ የሞት ሞት እንደሞትኩኝ ተረዳ። ውሄን እድሌ! አሁንም ቅርንጫፉ ቁልቁል እየወረደ ነው። የቅርንጫፉ መገንጠልና የእኔ በህይወት መኖር የሰከንድ ዕድሜ ብቻ ነው የቀረው። እሪታዬን አላቆምኩም። እጆቼ እየዛሉ መጨበጥ እያቃታቸው መጡ። አይኔን ጨፈንኩ። የነበረኝ ጭላንጭል ተስፋ ተሟጠጠ፣ ፍጻሜውም ሆነ። ቅርንጫፉ ተገንጥሎ ቁልቁል ስወርድ አንዳች ኃይል ወገቤን ያዘኝ። ትንሽ ቆይቼ ራሴን ካረጋጋው በኋላ ስመለከት ከተጋደመው ጅብ አጠገብ ተኝቻለሁ። እየተንዘፈዘፍኩኝ ቀና ስል፣ ወገቡ በዝናር የተከበበ የፊቱና የጭንቅላቱ ጸጉር እንደ ጫካው የረዘመ ሰውዬ ነበር። ከአይኑና ከአፍንጫው ውጪ ጺም የሌለበት ቦታ የለም። ጃርት ይመስላል። አሁንም እሪታዬን አቀለጥኩት። በድንገት ሰውየውን ስመለከት ሰውየውም ተንደርድሮ አፌን ፍን አድርጎ ያዘኝና አትጩሂ አለኝ፣ ኮስተር ብሎ። ቆይማ እናንተ እያልኩ እየፈራ ውስጥ ጠይቅ፣ እኔማ የዚህ ጫካ ንጉስ ነኝ ሽፍት አታውቂያለሽ? ይህ የሞተ ጅብ ሰበብ ሆኖ አንቺን የመሰለሽ ልዕልት ሰጠኝ። አሁን ብተዎች መቼ ውርደት ነው። ደግሞ ብዙ ጊዜ ሆኖኛል። አልገባኝም አልኩኝ። ንግግሩ ስላስፈራኝ፣ ሕፃንሽ ማለት ነው ሁሉም ሲሆን የሚገባሽ አለና እጄንና እጄን ይዞ እየጎተተ ትንሽ ከወሰደኝ በኋላ ልብስሽ ናውልቂ አለኝ ተኮሳትሮ። እያለቀስኩኝ እግሩ ላይ ወድቄ ብለምነው ማሻፈረኝ አለ። እናም በራሱ ጉልበት ሱሬን አወለቅም። አሁንም እሪ እያልኩኝ ብጮህም የሚደርስልኝ አጣሁ እግርና እግሬን ወዲያና ወዲህ አድርጎ በገመድ አሰረኝ። እጅንና እጅንም አሰረኝ። እምባዬን በአራት ማዕዘን እያፈሰስኩ በማጸነው እንቢ አለ። አስሮኝ ከጨረሰ በኋላ ዝናሮን ጣል አድርጎ የሱሪውን አዝራር ፈታ። እየጮህኩኝ ከአይኖቼ የሚጎርፈው እሳት የሆነው እምባዬ ፊቴን እየጠበሰኝ በፊቴ ላይ ይወርዳል። እንዳለእንቀሳቀስ አድርጎ ስላሰረኝ በአይኖቼ ብቻ ነበር የምንከራተተው። የሽፍታውን ሱሪውን ለማውለቅ መጣደፍ ስመለከት የመደፈር መጥፎ ዕጣ በእኔ ላይ መድረሱን ሳስብ በመፈጠር ያዘንኩ። በእናትህ በፈጠረህ አረ አፈር ስሁ እባክህ እያነባው ለመንኩት። በምርሽ ነው ፈጣሪ የማይምርኝ ሴት ካገኘሁ ድፍን ስድስት ወሬ ነው። ሰውየው ምንም ርህራሄ ይታይበት? በምን የተረገመች ቀን አያቶች ጋር መጣው። ምነው ሴቶኝ ባልፈጠር ምነው በናት በእናት የማህፀን ውሃውኝ በቀረው ያኔ ይሻለኝ ነበር። ወይን ይድልኝ። ካሁን በኋላ ህይወቴ ቢተርፍ እንኳን ራሴን አጠፋለሁ እንጂ ፈጽሞ መኖር አልፈልግም። እናም ከጉልበቱ በርከክ ብሎ እግሮቼ መካከል ገባ። ይህንን ነውሬ ማየት አልፈለግኩ። አይኖቼን ጨፍኜ አንጀቴን ንፍር እስከሚል ድረስ ማልቀሴን ቀጠልኩ። በዚህ ሰዓት ብቸኛው ወዳጄ እንባ ብቻ ነበር። ምን እና ማን ይድረስልኝ? ጫካውም እንስሳቱም ዝም አሉ። እኔ ብቻዬን እንደ ፍሬዳ ታስሬ ተጋደምኩኝ እንጂ አይኔን ጨፍኝ እያዳመጥኩ ነው! እንዴት አይነቱ ብነሽ አለኝ ሰቀቀኔና፣ በዛው እየጠበኩ የሚሆነውን እያዳመጥኩ ነው። አይኔን ህሊናይን ተፈኝ ዝም አልኩ። ትኩስም ባይ ብቻ በፊቴ ላይ እንደ ኳስ እየነጠረ አንገቴ ስር ተሰገሰገ። እንባ ብቻ አይደለም ደም ነው ያለቀስኩት። የሐዘን ማሸነፊያዬ እንባዬ እንጂ ለካ ኃይሌ ወይም ብርታት አይደለም። ሴቶች ተደፈሩ ሲባል ስሰማ ለምን አይከላከሉ እል ነበር። ለካ ወደው አይደለም አቅም አይጣው ተሸንፈው እንጂ። ሞቴን እየተለማመንኩኝ ነበር። ነገር ግን ሞት ከየትም ሊመጣ አልቻለም። ደረቴ ላይ ያረፈው ግንባሩ ልቤን አፈነኝ። ትንፋሼ ይቃትታል። ሽፍታው ግን እላይ ላይ ተኝቶ ዝም አለ፣ አይንቀሳቀስም። ይሁንና በደረቴ ላይ የሆነ ነገር ሲረማመድ ይሰማኛል። ግራ ገብቶኝ ዓይኔን ስግልጥ በደረቴ ላይ የሚርመሰመሰው ደም ነበር። እንደምንም ተቃንቼ ሰውየውን ስመለከት ከመሃል አናቱ ላይ እንደ ፋውንቴን የሚፍለቀለቅ ደም ተመለከት በነገሩ በጣም ተደናግጬ አንገቴን ወደ ግራ ሳዞር ከየት እንደመጣ ያላወኩት ጎረምሳ ቆሟል። ሽፍታውን የመታው እሱ ነበር። ሰውነቱ ተቆጥቷል። በፀይ ማሳፊቱ ላይ ንዴት እንደሞገድ ሲወረወር ይታየኛል። በእናተ ፍታኝ፣ በእናተ ሀድ ነኝ አልኩት። ወጣቱ ወጣቱ በታጠቀ ቁምጣ ላይ ካንጠለጠለው ሰገባ ውስጥ ጩቤውን ላጣ አድርጎ አውጥቶ የታሰርኩበትን ገመድ በጣጠሰው። እላይ ላይ የተጋደመውን ሽፍታ ከላይ ላይ ሲያነሳልኝ ከወገቤ በታች እርቃኔን ስለነበርኩ ሀፍረቴን እንዳያይብኝ እግሮችን ግጥም አድርጌ ተቀመጥኩ። ወጣቱ ሱሪዬን አንስቶ እርቃኔን ላለማየት ፊቱን ወደ እኔ ሳይመልስ ወደ ውኋላ ወርውሮልኝ ልብስ የለበስኩ። ወጣቱ ስርዓቱ አስገረመኝ። ለሴት ያለው ክብር የተለየ ነው። ቶሎ ብለሽ ከዚህ ቦታ መውጣት አለብሽ። ሌላ ጊዜ ግን እንዳይለመድሽ ብሎኝ ትቶኝ መንገድ ጀመረ። በእናትህ ከዚህ ቦታ አስወጣኝ አልኩት፣ እግሩ ላይ ተደፍቼ። ጫካው የቧጠጠኝ የታሰርኩበት ሰውነት ይቆስሏል፣ እየተሽመደመድኩ ነው። ለተወሰነ ጊዜ ልምሻ እንዳለበት ህፃን ተሽመድምጄ ቆምኩኝ። እሺ ተነሺ አለኝ። እጁ የአርሶ አደር እጅ አይመስልም። እጄን ይዞ ሲያስነሳኝ ሀሳቤ በልቤ ገባ። ያ ሽፍታ ያለ ፈቃዴ ክብሬን ሊገስሰው ነበር። ይህ ወጣት ግን ህይወቴንም ክብሬንም አተረፈልኝ ተንከዋከበኝ! ስለዚህ በፈቃዴ ክብሬን አሳልፌ ልሰጠው የሚል ሐሳብ ያዘኝ። ሁለታው ገዝፎ ስለታየ ህሊና እርስ በርስ ይሟገታል። ስጭው አትስጭው ይለኛል። ብቻ እጅን እንደያዘኝ ቀና ብዬ ፊቱን ስሰሙ የተቀባው ሊፕስቲክ የከንፈሮቼን ቅርጽ ፊቱ ላይ እንዴት እንደሳምኩት አላቅም። ብቻ ስሜው ሲመለስ እና የከንፈሮቼን ቅርጽ ፊቱ ላይ ሳየው የዛኔን ይታወቀኝ ፍርሃት ወደ ውስጥ ይዘለቀ። ምን አይነቱ አቀላልናት ቢለኝስ ብያሰብኩኝ፣ ምን እያደረግሽ ነው? እንደዚህ አታድርግ ያለኝ፣ ወደ ጆሮ ይጠጋ ብለው እኔ ፈቅጄ ነው፣ ሽፍታው በጉልበት ሊወስዱ የነበረው ለአንተ በፈቃድ ሊሰጥህ ነው አልኩትና ፊልም እንደምትሰራ ተዋናይት በስሱ ደረቱን ነካ ካደረግኩት በኋላ ቀስ ብዬ የሸሚዙን ቁልፍ ያስኩት። ቁልፎቹን እንደፈታዋቸው ሜዳ የሚመስል ደረቱ እርስ በእርሱ በተጠማዘዘ ጥቁር ጸጉር ተወርሷል፣ ፍሪዞኗል። ለጥቂት ጊዜ ተመስጬ ተመለከትኩት። የጸጉሩ ጥቁረትና ውበቱ ገረመኝ። ወጣቱ እኔን ማየት አልፈለግም፣ ፊቱን ወደ ሌላ አቅጣጫ አድርጎ እጆችን ለመያዝ እየሞከረ እረፊ ተይ አለኝ። እንዴ ድንግለህ ማለት ነው? አልኩኝ በልቤ ይበልጥ ስጠጋው፣ በመካከላችን ያለው ሙቀት ይገላምጠኝ፣ ይገፈትረኝ ጀመር። በመላው ሰውነቴ ቃጠሎ ተነሳ፣ አንገበገበኝ። ሰውነት ዝም ብሎ ይንቀጠቀጣል። የልቤ ምት ሲጮህ ይሰማኛል። የልቤ ምት ደረቴን ሲደቀው፣ ንፋስ እንደሚያንገላታ አጸድ ይንዘፋለላሉ። ትንፋሽ ቁርጥ ቁርጥ ይላል። ከንፈሮቼ አሁንም ይንቀጠቀጣሉ። እንደ ድመት እተሻሸው ጀመር። ወጣቱ ግን አንዳችም የስሜት ለውጥ አይታይበትም። ላይኝም አልወደደም። ምናልባት ባህላቸው ስለማይፈቅድ ይሁን ሴቶኝ ስለታዳፈርኩት ይሁን ብቻ ብዙ ጥያቄ በህሊና ቢመላለስም፣ ወጣቱን ለመተው ግን አልቻልኩም። የማላውቀው ኃይል እኔን ከኔ ቁጥጥር ውጭ አድርጎታል። ተለጠፊበት የሚለኝ ነገር አለ። ጥብቅ አድርገሻዡ የሚለኝም ኃይል አለ። አዲስ አበባ ቢሆን ይህ ሁሉ ስቃይ አይኖርም ነበር። እዚህ ያለው ባህል ግን ይከብዳል። ቢሆንም ግን ወንድ ልጅ ነው። አንዲትን ሴት ብቻዋን አግኝቶ እየለመነችው እንዴት ፊቱን አዙሮ ዝም ይላታል? የሸሚዙን ሶስተኛውን ቁልፍ አዝራር ፈታሁት። ደረቱ ደረት አይመስልም፣ ጨኩር ብቻ ነው። በጫካው ላይ የሚሰማው የአዕዋፋት ዝማሬ፣ የነፍሳቶች ጩኸት፣ የጦጣው ትርምስ የሰርጌ ታዳሚዎች መሰሉ! እኔን እያጀቡ በደስታ የሚፈነድቁ መሰለን! በርቺ በርቺ እያሉ ሞራል የሚሰጡ ይመሰልኝ። የአበቦቹ መዓዛ ለእኛ የተበረከተ ልዩ ቀጸ በረከት የተዘጋጀ ናርዶስ መሰልኝ። መሬቱ ላይ የተቆለለው የቅጠል ጥርቅምም ለእኛ የተዘረጋ ፍራሽ መስሎ ታየ። በቃ በአጠቃላይ ራሴን መቆጣጠር ከበደኝ። በአይኔ መሬቱን ቀስ ብዬ ከቃኘው በኋላ በቀኝ እጄ የግራ ሸሚዙን ኳሌታ፣ በግራ እጄ የቀኝ ሸሚዙን ኳሌታ ይዤ ወጣቱን ሳያስበው ይዤው ወደኩ። ጭንቅ አለኝ። ተሰምቶኝ የማያውቀው ፍርሃት፣ የተለየ እንግዳ ስሜት ልቤን እየፈነቀለው ሲወጣ ይታወቀኛል። ያሰብኩትን ላደርገው አስብና ይህ ነገር በገጠሩ ባህል ከሌለስ ብዬ አስቤ የተስገበገበ ልቤን መለስኩት። ብቻ አይኖቼን ብድግ አድርጌ ያሰብኩትን ለማድረግ አይኖቹ ላይ ተከልኳቸው። ያለመረጋጋት መንፈስ ይታይበታል። ታዘቦኝ ይሆን እንዳልኩኝ በልቤ ሁኔታዬ ለራሴ ገርሞኛል። ከወንድ ልጅ ጋር እንዲህ ሲሆን የመጀመሪያ ቢሆንም ግን ያደረገልኝ ነገር ያንስበታል። ሰውነቴ አሁንም እየተንቀጠቀጠ ነው። እሱም ትኩር ብሎ ከተመለከተኝ በኋላ ህሊና የማይፈቅደውን ነገር እንዳደርግ አታስገድጅኝ እኔ ከአንቺ ምንም አልፈልግም አለኝ። እኔን ከገባሁበት ስሜት እንደወጣ እየሞከረ። ወድጄ ነው አልኩት፣ እንዳይጸጸት በማሰብና የሚሰማኝን ልዩ ስሜት ላለማጣት ፈልጌ። ውለታ ፈልጌ አይደለም የረዳሁሽ፣ ለህሊናዬ ስል ነው። አሁን ወደ መጣሽበት መመለስ አለብሽ። ባይሆን አዲስ አበባ ስመጣ ማረፊያ ትሆኝኛለሽ አለና ፊቱን አዙሮ ዝም አለኝ። ምን ነው አስከፋው ስል ጠየኩት። እሱም ወዲያውኑ ማልቀስ ጀመረ። ይገርምሻል እህቴ ባንቺ እድም እያለች ነበር እዚህ ጫካ ውስጥ የተደፈረችው። ይህ ጫካ የእህቴን ክብር ብቻ አይደለም ሕይወቷንም ጭምር ነው ይቀማኝ። እዚህ ቦታ ላይ አሁን አንቺ ሳትሆኚ እህቴ ናት የምትታየኝ። የሟች እህቴ አይኖች ነው የሚታየኝ። በቃ አልቻልኩም፣ ይቅርታ እያለ እንባው ተፍለቀለቀ ማለት እህቴ ሞተች አልኩት! ንግግሩን ሳይጨርስ ካፌ ላይ ቅልብ አድርጌ። የዛሬ አምስት ዓመት ነው የሞተችው። ይገርምሻል አራት ወሩ ነው የደፈሯት እዚህ ቦታ ላይ። በወቅቱ የዩኒቨርሲቲ ተማሪ ነበርኩ። እህቴን ለማዳን ትምህርቴን ትቼ መጣው። በየሐኪም ቤቱ ይዤ ስንከራተት ቆይቼ መጨረሻ ሞት ሆነ። እምባል እናገራለሁ በጣም ይቅርታ አልኩት ዓይን አይኑን እያየው በጣም ስላሳዘነኝ! እላይ ላይ ተኝቶ ቁልቁል እያየኝ እያወራን እያለ ከጫካው አካባቢ ድምፅ ሰማን። ቶሎ ተነሳንና ትንፋሻችንን ውጠን ልጁ ከፊት እኔ ከኋላ ሁነን ወደ ውጪ ለመውጣት መሮጥ ጀመርን። ድምፁ እየተሰማ ነው፣ እኛም እየሮጥን ነው። ጋሬጣው የጠው እየቦነተፋ ቆሰልን። ድምፁ ይሰማናል፣ ከመሮጥ አልቦዘንም። የለሰለሰ ሰውነቴን እየተረተረ ደም በደም አደረገኝ። መፍጠን ሲያቅተኝ ልጁ በግራ እጁ አቅፎኝ እየሮጥን ከጫካው ወጣን። ውጪ እንደደረስኩኝ ሳራ ሳራ የሚል ድምፅ ሰማሁ። ዘወር ስል አያቶቹ የህዝብ ሰብስበው እየፈለጉኝ ነው። በይ ደህና ሁኚ አለኝና አንገቴ ስር እየሳመኝ ከኬሱ ብጣሽ ወረቀት አውጥቶ ሰጠኝ አያቶቹ እንዳያዩ በመጠንቀቅ ቀስ ብዬ ካየሁት በኋላ ሱሬ ኪስ ውስጥ ከተትኩት። ከአያቶች ጋር ተሰብስቦ የመጣው ህዝብ በአጀብ እስከ ቤት ድረስ ሸኘኝ። ቤት እንደደረስን ወንድ አያቴ ጠራኝና ወደ ጓሮው ይዞኝ ሄደ። ለመሆኑ ይህ ሰው ምንሽ ነው? አለኝ አያቴ ለዘብ ባለ ንግግር በምጸት እያየኝ። አያቴ ህይወቴን ያተረፈልኝ እሱ ነው ማለቴ አንድ አንደበት የተንተባተበ አንቺ አንድ ነገር ብትሆኝ በዚህ እድሜ ሀዘኑን አልችልም ልጄ። ሁሉንም ነገርን ያሳይሻሉ፣ ብቻሽን ከቤት እንዳትወጭ። ደን ውስጥ ብዙ ቀማኞችና ሽፍቶች አሉ፣ የብዙ ሰው ህይወት የቀጠፉ። ከአያቴ ጋር አውርተን ስንጨርስ ከአያቶች የቤት ጀርባ በኩል ባለው የሙዝና የሸንኮራ ተክል ውስጥ ተቀምጬ ሳለ ስለ ንጉሥ ማሰብ ጀመርኩ። ስሙ ንጉስ መሆኑን የነገርኝ ብጣሽ ወረቀት ሲሰጠኝ ነበር። እውነትም የልቤ ንጉስ አዲስ አበባ ላይ ስንቱ እግሬ ላይ ሲነጠፍ ያልተከፈተው ልቤ በአንዲት ቀን የከፈተ ንጉሴ ነው። ዙሪያዬን ከከበቡኝ ተክሎች መዓዛ ይልቅ አገቴ ስር ሲስማኝ በአፍንጨ የሳኩትን ውብ ጠረኑን እስካሁን አልተለየኝም። ያደረግኳቸው ነገሮች በአይነ ህሊናዬ ትውስ ይሉኛል። የዳሰስኩት ያበ ፀጉሩ የተሞላው ደረቱ እርቃኔን ላለማየት ያደረገው ነገር ብቻ ብዙ ነገር ይታየኛል። እነዛ አለንጋ የሆኑ ጣቶቹ ሌላም ሌላም። መውደድ ያጃጅላል ሲሉ ሰምቼ ነበር። መውደድ እኔን እየተሰማኝ ያለው ነገር ከሆነ ለምን ዘላ ለሜን እንጂ ልሆኝ አልቀርም። መውደድ ህመም ነው እንጂ ደስ እያለኝ የምታመመው ህመም። መውደድ ሲቃ ነው። ሲቃው ሲሰብቀኝ ባህዘን ፈንታ ደስታን የምላበስ እንዴትም ተደርጎ ሊገለጽ የማይችል ስውር የህመም ደስታ ነው። ሳቅሳቅ ይለኛል፣ እምባምባ ይለኛል። የምሆነው ጥፍት አለብኝ። እስከ ለተሞቴ ይህ ልዩ ስሜት ባልተለየ። ወይኔ ሳራ፣ ለራሴ ተገረምኩ! ለንጉሥ አመሻሽ ላይ ስልክ ስደውልለት ነገ ጠዋት አዲስ አበባ እንደመሄድ ነገረኝ። አንዳች መንፈስ ውስጥ ይነዘረኝ። አብሬው መሄድ እንዳለብኝና ይህንን አጋጣሚ መጠቀም እንዳለብኝ ወሰንኩ። አያቶችንም አሳምኜ እሺ ለማሰኘት ያላደረኩት ምክንያት የለም። መከራዬን አየው። በስንት ድካም ፈቀዱልኝ። ሌሊቱን እንቅልፍ የሚባል ነገር በአይኔ ሳይዞር ሳሰብ አደርጉ። እንዲሁ ስገላበጥ ሌሊቱ ነጋ። በሀሳቤ የንጉሥ ደረት ላይ ተኞቼ በፍቅር ስለምናሳልፈው ጊዜ ሳስብ እንዲሁ ነጋ። በጠዋት ተነስቼ በቀዝቃዛ ሻወር ወስጄ ሽቶ ተቀብቼ አይኔን ተኮዬ ሽክ ብዬ ለብሼ የንጉሥን ስልክ መጠበቅ ጀመርኩ። ዛሬ መጀመሪያዬ ነው። ወደ ከተማ ስንቃረብ አመመኝ ብዬ ከመኪናው ንጉሥን አስወርጄ እንደምንም ብዬ ቤርጎ ይዤ መግባት አለብኝ። ግን እሱም ሳይፈልግኝ አይቀርም፣ ስልክ ሲያወራኝ እያሳሳቀኝ ነበር። ብቻ ዛሬ ለእኔ ልዩ ቀን ናት። እናም ሻንጣይን ተሸክሜ ከቤት ስወጣ የውጭ በር ተንኳኳ። ሰው በበሩ ስንጥቃት ይታየኝ ነበር በሩን ስከፍት አያቴ ነው። ለማመን የሚከብድ ነገር ተከስቷል። ራሴን ስቸ ወደኩ። እንዴቱኛ እንደወደኩኝ ትዝ አይለኝም። ስውር እና ድብልቅልቅ የሚል ስሜት መሬቱ ጋር ወድቄ ሲጠገኝ እንደ ብዥታ ይታወሰኛል። ልክ እንደ ህልምና ስመመን! ምን ያህል እንደቆየ ባላውቅም ወደ ህሊናዬ ስመለስ ሰውነቴ ውሃ በውሃ ሆኗል። ሰው ከቦኛል። ራሴን ካረጋጋው በኋላ ወንድ አያቴ እግሩ ላይ ተደፍቼ አንዴ ውሰደኝና ሊያው ስለመንኩት። ንጉስ በሽፍቶች እንደ ተመታ ሲነግረኝ ነበር ራሴን የሳትኩት። በእኔ ምክንያት ነው ይህ ሁሉ የደረሰበት። ለእሱ ጦስ መሆን ምንኛ ያስጠላል! ምን ያህልስ ነው የሚያሳምመው? አያቴ እሺ ካላልከኝ ያልነሳም ስለው እንደሚወስደኝ ቃል ገባልኝ። በውሃ የራሰ ልብሴን ሳልቀይር ነበር ጉዞ የጀመርኩት። ንጉስ ቤት እስከምንደርስ ድረስ እያለቀስኩ ነበር። እምባይን እያዘራው ሄድኩ። እምባይን እንደጨረስኩ ንጉስ ቤት ስንደርስ ንጉስ ሌላ ሰው መስሏል። የደም ጎርፍ አጥለቅልቆታል። ጭንቅላቱ ላይ የታሰረው ነጭ ሻሽ በደም ተዘፍቆ ቀልቷል። ደሙ ይፍለቀለቃል። ፊቱ አብቷል። የሰረጉ የሰረጎደ አይኑ ከርተት ከርተት ብቻ ነው የሚለው። ሆዱ በጥይት ተቦርትፎ አንጀቱ ወደ ውጭ ወጡ። የተሰበሰቡት ባህላዊ ወገሻዎች በቅጠል ደግፈው ወደ ውስጥ ለማስገባት ይታገላሉ። ወደ ውጭ የወጣውን አንጀቱን ሳይ የምሆነው ጠፋኝ። አሰቃቂና ሆረር ፊልም የማይንጂ እንጂ እውነት አልመስልሻለኝ። ደሙ ልክ እንደተከፈተ ተከፈተ ቧንቧ ይፍለቀለቃል። ወለሉ ደም ብቻ ነው። ቤቱ በደም ሽታ ተሞልቷል። «ሆስፒታል እንውሰደው አልኩኝ ጮክ ብዬ በጉልበቴ ተንበርክኬ በደሜ ጨቀየ። ፊቱን ከሳምኩት በኋላ ህዝቡ ደንዝዟል፣ ተክዟል። ንጉስን በደከመ አንደበቱ እኔ ቤቴ ነው መሞት ያለብኝ አለ። ትንፋሹ ቁርጥ ቁርጥ እያለ መናገር አቃተው። አይኑን ሳየው እንባል ቆማልኝ። ስቅስቅ እርርብ እያለቀስኩ ፊትና ፊቱን በእጆቼ ደግፌ አይን አይኑን እየተመለከትኩት ክብ ክብ እየሰራ እንደ በረዶ የሚወርደውንም በይን ለቀኩት። አታልቅሺ አለኝ በሚርገበግብና በሚቆራረጥ ድምፅ። ድምፁ ህመሜን ያብሶ ጀመር፣ ሰቀቀኔን ጨመረው፣ ስብራቴን አባሰው። ምንም አትሆንም፣ የሚጌታ እኔንኝ ለዚህ ሁሉ ያበቃው ይቅርበልኝ። ፊቴን ፊቱ ላይ ለጥፍ ማልቀሴን ቀጠሉ። ምን ነው ባላውቀው፣ ምን ነው ከዛፉ ላይ ወድቄ ሞቼ በነበር? ምን ነው ሽፍታው እስገሎኝ በነበር? ምን ነው ፈጣሪ፣ ምን አይነት እድል ነው ብቻ በልቤም ማለለው የለም። ህዝቡ ቃሬዛ እያዘጋጀ ነው፣ ወደ መኪናው እስክንደርስ በሸክም ሊወስዱት ነው። ንጉሥ ደረቱ ሲር ሲር የሚል ድምፅ፣ የሚንተከተክ ድምፅ ይሰማል። ሊተነፍስ ሲል ጉሮሮ ሲንተከተክ ይሰማኛል። እየቆየ በአፉ ውስጥ የተደፈቀ አረፋ እየተኩረፈረፈ ይወጣ ጀመር። ንጉሥ አይኖቹን ከርተት ከርተት ካደረገ በኋላ አንገቱን ዘንበል አደረገው። እንቅልፍ ነው ተመስገን አልኩኝ በልቤ። በኋላ አንድ ሽማግሌ መጣው ጎትተው ከንጉሥ አጠገብ አነሱኝና፣ ወይኔ ልጅ ወይኔ ልጅ እያሉ ማልቀስ ጀመሩ። አላመንኩም ንጉሥ መሞቱን የተሰበሰበው ሰው ሲያለቅስ ነበር እውነት መሆኑ የገባኝ! የወደደው ልቤ ሲቀደድ ቅስሜ እንክትክት ሲል ይታወቀኛል። ደረቴን እየደበደብኩ ፊቴን እየዘነጠልኩኝ አንጀቴ እስኪታጠፍ ድረስ እርር እያለቀስኩ! የባቄላ አበባ የሚመስሉ አይኖቼ ደም መስለው እስከሚቀሉ ድረስ አለቀስኩ። መሬት ላይ ራሴን እየከሰከስኩኝ አለቀስኩ በሁለት ጎረምሶች የፍጥኝ ተይዥም እንዲሁ እንዳለቀስኩኝ አልኩ! ንጉስ ምንም ልናደርግለት አልቻለም። አፈር ሲያለብሱት ተመልክቼ ቤት ተመለስኩ። ህይወት ጨለመብኝ። ጫካ ውስጥ የቋጠርኩት ምጤ ሳይወለድ ቀረ፣ የዘላለም ምጥ መሆኑ ቀረ። ገጠሩም አስጠላኝ። እናም በስተመጨረሻ ሻንጣይን ተሸክሜ ወደ ሀገሬ ወደ አዲስ አበባ ተመለስኩኝ ታሪኩ እዚህ ላይ ተፈጸመ። ታሪኩን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ ማድረጋችሁ እንዳትረሱ።